ተውታል ሰውየውም በብር ይደራደራል። እንደውም ትናንት በተለቀቀ ቪዲዮ አይታችሁ ከሆነ ማነው ናቲን ለመግደል በአንት አኪም ቤት ድረስ ተከታትሎ ሰው ቀጥሮ እንግዲህ ናቲን በትራ ሳፍ ነው ሊገሉት የነበሩ ሁለት ወጣቶች የመስፍን ተላላኪዎች እንግዲህ በቁጥጥር ስር ውለዋል። ሌላው እንግዲህ ዘላለምም እያያችሁት ነው ሁለቱም በየእንትኑ የመስፍንን መውጫና መግቢያ እያዩ እንግዲህ መስፍንን ለመያዝ የማያደርጉት የማይፈነቅሉት ነገር የለም። እንግዲህ ሰውየው ደግሞ በጣም አደገኛ ሆኖባቸዋል። ልያዛችሁ አልቻለም። እስካሁን ድረስ ከመስፍን ጋር የሚሰሩት ሰዎች ትልልቅ ከሱ ጋር የቀኝ እጅ ነው የምን የግራ የሚሉት ሰዎች እንዳለ እየተያዙ ነው። ይሄ አደገኛ ሰውዬ ግን ልያዝ አልቻለም። ግን የመጨረሻው እየተቃረቡበት ስለሆነ ሰውየው ደግሞ ተስፋ ስለቆረጠ በሰዎች ላይ አሁን ደግሞ በእርምጃ በቃ ሰዎቹን ማህሌትን ወይ ናቲን አግኝቼ የሆነ ነገር አድርጌ በሚለው ከተኛ እንግዲህ ልጁ ከተኛበት ሐኪም ቤት ድረስ ተከታትሎ ሰው ቀጥሮ እንግዲህ ባላሰበው ሁኔታ ናቲ እግዚአብሔር ያወጣው በመጀመሪያ ያው እንግዲህ እግዚአብሔር ትረፍ ካለሽ በምንም ብትሄጅ ምንም ነገር አትወኝም፣ እና እግዚአብሔር ይመስገን ምንም ሳይሆን ደርሰው አስጥለውታል። ይቺ እህታችን ደግሞ ዘላ ልውላችን። እንግዲህ ያው በመስፍን ይሄ የመስፍን ሰው የታገተው ሰው ብዛቱ ልነግራችሁ አልችልም። ከካሜራ ጀርባ ራሱ በጣም ብዙ ጉድ እያወጡበት ነው። ያው እነሱ ዋና ዋናውን እያመጡ ስለሚያሳዩ ነው እንጂ በጣም ተነግሮ ተነግሮ የማያልቅ ጉድ ነው ያለው። ሰውየው የጨካኝ እና የአረመኔነት የተሞላ በቃ ተስፋ የቆረጠ ሰው ታውቃላችሁ። በቃ ምንም ነገር ለሰዎች አሁንም ድረስ እንኳን ተስፋ አይቆርጥም። አሁን እራሱ ተይዘው እንኳን ለዘላማን ነው የእሱ ሰዎችም ተይዘዋል። ስለሱ በጣም ብዙ በቪዲዮ ሁሉ ብዙ ማስረጃ የያዙ ሰው ስለመስፍን ብዙ ነገር ፎቶውም እያያችሁ ነው የመስፍን ቪዲዮም ሰው ሲገል የአረገውን ሁሉም ነገር እየተያዘብን ነው ግን አሁን ሰውየው ተስፋ የሚባል ነገር አልቆረጠም ታውቃላችሁ ሲል መውጫ መግቢያ ሲያሳጡት አሁን እነሱን እየተከታተለ ሰው መድቦ ያው መስፍን በብር ነው ሰዎችን የሚገዛቸው ሰዎችን ወንጀል የሚያሰራቸው በብር ነው እንግዲህ እነዚህ ሰዎችም በብር ተገዝተው ነው። ትናንት እለት በልውል ያያችሁት ቪዲዮ በልውል አልኩ፣ በዘላለም ያያችሁት ቪዲዮ ናቲን ሊገሉት ያደረጉት ሙከራ አይደለም እንትን ለማለት ለማየት፣ ለመስማት ራሱ የሚዘገንን ነገር ነው፣ ግን እግዚአብሔር ይመስገን ተርፏል። ሌላው ደግሞ አሁን ይቺ እህታችን እንግዲህ ስንት አመት እዚህ ቤት ታግታ እንዳለች እንግዲህ በማን ነው ናቲና በማሌት ጉዳይ በጣም ብዙ ወንጀለኞች በጣም ብዙ ሰዎች የታገቱ እየወጡ ነው። ከዛ ሁሉ ጭንቀታቸው ቢያንስ በትንሹም ቢሆን እያገዟቸው ነው። እነ ዘላለም እነ ልውል እየደረሱላቸው ነው። እሱን በፈለጉበት ሰዓት ሲሄዱ፣ መስፍን አለበት የተባለው ቤት ሲሄዱ ያላሰቡት ነገር ነው። አሁን ይቺ ልጅ አሁን እግዚአብሔር እንግዲህ ይበቃሻል ስቃይሽ ብሎ እንግዲህ ልውልን ጥሎላት እግዚአብሔር ይመስገን ከዚያ ሁሉ ጭንቀት፣ እኔ በጣም የሚገርመኝ ጠብቁ የተባሉት ሰዎች በቃ ልክ ስራችን ነው የሚሉት ነገር እኔ በጣም በጣም ነው የሚያናድደኝ፣ ደሜን ነው የሚያፈሉኝ። ምንድን ነው ስራቸው? ሰው እያገቱ ሰው እያሰቃዩ ስራችን ነው የሚሉ ሰዎች እነዚህ ጤነኛ ናቸው? እንደው ምን አይነት ጭንቅላት ቢኖራቸው ነው ስራ እናንትን እኳን ለይተው የማያውቁ ማለት ነው። ሰውን እያሰቃየ ሲፈልግ እየደፈረ ሲፈልግ በሴትነታ እየተጫወቱባቸው ይላሉ። ሰዎች ስራችን ነው ይላሉ። ስትጠይቋቸው እኳን በስነ ስርዓት እኳን መልስ አይመልሱም። እንትናቸው ገንዘቡ ልባቸውና እንትናቸው ደፍኖታል። ታውቃላችሁ፣ በቃ ከነሱ በላይ ምንም አይነት ሰው የለም ትናንትም የናቲ ሰዎች የመጡት ሰዎች ያክን ቤት ስራችን ነው። እንዴት ገባችሁ ሲባሉ ስራችን ነው። ስራ ምንድን ነው? የስራ እንትኑን እኮ አላወቁትም ሲጀመር። ሰው እያሰቃየ ሰው አፍኖ እየወሰደ ሰው እየገደለ ስራ ነው፣ ይሄ ስራ ነው? አረ ጌታ ሆይ አንተ ይቅር በለን የእውነት አረ በቃ። በስመ አብ መንፈስ ቅዱስ ቢያንስ አሁን እኳን ተስፋ የማይቆርጥ ሰውዬ ቢያንስ መህሌት እና ናት እንኳን ከተያዙ በኋላ እጁን አምኖ መስጠት ሲገባው፣ እሱ ደግሞ ጭራሽ ናትን ለመውሰድ ሞከረው። ራሱ እንደ ሞከረው ድፍረቱ ራሱ በጣም እኔንጃ፣ እውነት ከምላችሁ በላይ ይሄ ሰውዬ እጅግ በጣም አደገኛና፣ እኔንጃ፣ እንደ እባብ ነው። ውስጥ ለውስጥ ነው የሚሄደው። እንደ ሰው በላይ በላይ በመሬት የሚሄድ አይመስለኝም። ሰውዬውን አስማተኛ ነገር ነው። እንጂ እስካሁን ድረስ ስንት ሰው ከሱ ጋር እኮ ነው የሚሰሩ፣ ስንት ሰው አሁን ታስረዋል። ይሄ ሰውዬ ግን በጣም እጁ ረጅም ነው፣ እንደምታዩት የማይሄድበት የለም። ያቺ ሚስት ተብዬ ከውጭ ሀገር የመጣችውም አሁን ላይ ከእሱ ጋር ያው በብር የሆነ የሆነ ነገር ሲላት እነሱን አሳልፋ ለመስጠት እንግዲህ እሷ መጀመሪያ እሱ ለመስፍን ልትጠቁም ስለ መስፍን ወንጀል ልትናገር ነበር የመጣችው። አሁን ግን ደግሞ እንትኑን አዙራ ደግሞ እነ ዘላለምን አሳልፋ ለመስፍን ለመስጠት እጅግ በጣም እኔ እንጃ። እውነት እግዚአብሔር ይመስገን። ግን እነሱ ደግሞ ጠባቂ መድኃኔዓለም ፈጣሪ ጥሎ አይጥልምና ያጋልጥላቸዋል እንጂ ግን አሁን በጣም መጠንቀቅ ያለባቸው ነገር እንደዚህ ሰው ቤት መሄድ የለባቸውም። እዚህ ቦታ እንደዚህ መረጃ እናቀብል ምናምን ብለው ወጥመድ ሊሆን ይችላል። ስለዚህ ቤት ውስጥ ባሄዱ ነው ደስ ይለኛል። ባለፈውም ልውል እዛ ቤት ሂዶ ብዙም ደስ አላለኝም፣ ግን እግዚአብሔር ይመስገን በሰላም ስለተመለሰ። ግን እንደዚህ አይነት ተስፋ የቆረጠ ሰው ጋር ብዙም መቀራረብ አያስፈልግም። የመስፍን ሰዎች ስለ መስፍን መጥፎ እናወራለን። የፈለገው እንደዚህ ቢሉ ውሸት ነው። በፍጹም ስለመስፍን መጥፎ ነገር የሚያወሩ አይመስሉኝም እነዚህ ሰዎች። ግማሹም እውነትን ለመናገር ይፈራል። ግማሹም ደግሞ እያወቀ ራሱ የሚያወራው ውሸቱ እና እየተደባበቀ ነው የሚያሳልፉት እና ያው ብቻ እግዚአብሔር ይጠብቃቸው። አሁን ላይ የመያዝ ቀን ስለደረሰ ሰውዬው እጅግ በጣም ዛብሯል። የሚያደርገው ይቺ ልጅ አሁን ስንት ቀን ቤት ውስጥ አግቷት፣ ይሄ ጠብቅ የተባለው ደግሞ የፈላበት ሰውዬ ነው። በጣም አፍልቶ ለመናገር እኳና በጣም ኩራቱ ኩራት አይደለም፣ ያው በዱላና በንትን ነው እነሱ የሚናገሩት። ሲጀመር እንደዚህ አይነት ሰው ማሰብም ማዘንም አያስፈልግም። እንደ አህያ ካልተደበደቡ አይናገሩም። አሁን እያንዳንዳቸው ስለ መስፍን ጥሩ ነገር በፊት የሚያወሩ አሁን ደግሞ ተገልብጠው ደግሞ ስለመስፍን መጥፎ ነገር እዚህ ቦታ ነው እዚህ ነው ይባላል፣ ግን የለም እዚህ ቦታ ነው ብለው የሚወስዱ ቦታ ላይ ደግሞ አታገኘውም። ይሄ ሰውዬ በጣም አስቸጋሪ ነው። አስቸጋሪ አስቸጋሪ። አሁን ትልቁ ችግራቸው በውስጥ ደግሞ መተማመን ከሌለ መስፍንን ለመያዝ ራሱ ከነሱ ጋር ባለፈውም እንዳያችሁት የሆነ መረጃ የሚያቀብል ከእነ ልሁል አንድ ሰው ነበረ። እሱ ያው ከተያዘ በኋላ አሁንም ተስፋ የማይቆርጥ ሰው ሊኖር ይችላል። አሁንም ለመስፍን መረጃ የሚያቀብል ሊኖር ይችላል። አሁን ናቲ ያለበት ቤት ድረስ እንዲታውቀው እንደመጡ ራሱ እሱንም ማጣራት አለባቸው፣ እንጂ ይሄ ሎኬሽን ተልኮልኝ ምናምን የሚሉት ነገር ብዙም አልተዋጠልኝ። ሰው እንደው ትንሽ የሆነ የጠቆመው ነገር ከለለ ክላሱን አውቆ እንዴት ብሎ እንደሚመጣ አላቅም። ብቻ እግዚአብሔር ይጠብቃቸው። ይቺ እህታችንም ስለተረፏት እንግዲህ ከስንት ቀን በኋላም ቢሆን ስጫወቱባት በስ አረንዶ የመስፍን ነገር ሆኖ እግዚአብሔር ይፍረድበት እንጂ እኔ ሌላ ምንም አይደለም ስለሱ ስለ እሱ ስታወሩ ስታወሩ ስታወሩ ብትውሉ ብታድሩ የመስፍን ጉድ አያልቅም በጣም ጉደኛ ሰውዬ ነው ከባድ ነው በጣም ተስፋ የቆረጠ ሰው ስለሆነ እንግዲህ እናንተ ራሳችሁ ጠብቁ፣ ልውል ዘላለም፣ እንዲሁም ከጀርባም ያላችሁ ሁላችሁም እግዚአብሔር ክፉ ነገር ይጠብቃችሁ ከእንደዚህ አይነት ሰይጣን ሰው። ከተያዘ በኋላ እኮ ምንም የሚያሰጋቸው ነገር የለም። አሁን ትልቁ ችግር የእሱ ያለ መያዙ ነው። በጣም አደከማቸው ታውቃላችሁ፣ ከአቅም በላይ መያዙ አይቀርም ግን፣ አደከማቸው። እስከ ክፍለ ሀገር ድረስ ሄዱ፣ የለም እዚህም ይላሉ። በቃ እኔ እንጃ። ብቻ ከባድ ነው ይሄ ሰውዬ። ያቺ ከውጭ የመጣችውም እንግዲህ እሱን ወደ ውጭ ለማውጣት ደፋ ቀና በምትልበት ሰዓት ነው ዘላለም የደረሰባት እና ያው ማንም ሰው ታማኝ ሰው የለም፣ ከፈጣሪ ውጭ። ሰውን አምኖ እንደዚህ ነው ትክክለኛ መረጃ ይሰጠኛል ብሎ ሰውን ሙሉ በሙሉ ማ- ማመን ሰው ከባድ ነው፣ በጣም አስቸጋሪ ነው የሰው ነገር። እንግዲህ እግዚአብሔር ይጠብቃችሁ ሌላ ምንም አላችሁ። እህታችንም ከዛ ሁሉ ጭንቀት ስላወጧት እግዚአብሔር ይመስገን። ልክ እንደ ማለት እንደ ናቲ ከዛ ሁሉ ስቃይ እዛ ሁሉ በየቀኑ መርፌ በየቀኑ እንትን ቢያንሳውን ተገላግለው ታለፍ። አሁንስ መስተዋቸው ራሱ አሁንም እኮ ተይዞ ራሱ። ተስፋ አልቆርጥም እነሱን ለመውሰድ የማያደርገው ነገር የለም። በጣም አስቸጋሪ ነው። በጣም ከባድ ሰው ነው። ምንም ተስፋ የሌለው ሰው ነው። የእሱ ተስፋ ሳንዲ ሞተዋል። ግን ተስፋ ያላቸውን ሰዎች ደግሞ በቃ በጣም ምን እንጃ እያሰቃያቸው ነው። ብቻ እግዚአብሔር ይጠብቃቸው። እግዚአብሔር እንግዲህ የስራውን ይስጠው። የመጨረሻው ቃል ደርሷል። እጁን መስጠት ካለበት ሰውን ሳያሰቃይ ሰውን ስንት ሳይል እጁን አምኖ ቢሰጥ እኔ እውነት እግዚአብሔር የስራው ይስጠው። ለማንኛውም ጋይዝ ዛሬው ቪዲዮ ይሄን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ሼር እያደረጋችሁ አበረታቱን ስትገቡ ደግሞ ላይክ እያደረጋችሁ ቪዲዮን ጀምሮ እስካሁን አብራችሁ ለቆያችሁ ከልብ ነው አመሰግናለሁ። ሰላም እና ፍቅር ተመኘሁላችሁ። በሌላ ቪዲዮ እስከምንገኝ ድረስ ደህና ሰንብቱ። እንወዳችኋለን። ግን እውነት ላይክ አድርጉ ፕሊዝ፣ ሰብስክራይብ አድርጉ፣ ላይክ አድርጉ እና ለማንኛውም አመሰግናለሁ። ሰላም ፍቅር ተመኘውላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። የመስፍንን ቀን በቅርብ ያድርገው እያላችሁ ጸሎት አድርጉ። እንወዳችኋለን። ባይ ባይ።